ማድረግን አልችልም፣ በአንቺ በኩል ያለውን እኔ ጨርሻለሁ ብሎ ከአንዴም ሁለቴም ቪዲዮ እንደተመለከት ነው ኪራ እያወራ ግልጽ እያደረገላት ይገኛል ማለት ነው። ሲቀጥል ደግሞ ቤቲ ምንድን ያለችው እናንተ ሁለታችሁ ሙጡ። ሌላው የቅራ ጭራሽ ሽንኩርትም እየከተፍክ ነው። እኔ አምስት ዓመት ሙሉ ፍቅሬም ብዬ ከአንተ ጋር ስኖር አንድ ቀን እኮ ሰርተ አብልተኝ አታውቅም እያለች ብቻዋን እያወራች ነበር። እነሱ ከወጡ በኋላ ከክችል ማለት ነው እናንተ ሁለታችሁ ሂዱ ስትል ከዛ ምን አለች ጽናት? ያው የእግዚአብሔር ፍቃድ ሆኖ ነው ምንም ማድረግ አይቻልም ብላ ጽናትና ኪራ ከክችን ወጡ ማለት ነው። ጽናት ራሱ ገርሟታል። እኔ እንደዚህ ትቀየራለ ብዬ አንድም ቀን አምኘም ማላቅም። ነገር ግን እርጉዝ በመሆኔ ባዝንም ነገር ግን ባንተ መቀየር እኔ በጣም ደስ ብሎኛል ነው ያለችው ጽናት። እንደዚህ ያለችበት ምክንያት ክሮቤል እንደዚህ አይነት ነገር አድርጎ ማያቅም፣ ክችን ገብቶ ሽንኩርት ከትፎም ማያቅም። ለአንዴና ለመጀመሪያ ጊዜ ነው ጽናት ያየችው በጣም ነው ደስ ያላት። ምክንያቱም እኔ እርጉዝ በመሆኔ ባዝንም ነገር ግን አንተ በመቀየር ደስ ብሎኛል እያለች ጽናት ትገኛለች ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች ባላችሁበት ስፍራ የእግዚአብሔር ሰላም ጸጋ በዝ ትርፍ ይበልላችሁ። በሀገር ውስጥ ከሀገር ውጭ ያላችሁ እግዚአብሔር አምላክ ይጠብቃችሁ። አገራችንን እግዚአብሔር አምላክ ሰላም ያደርግልን። ለዚህ ቻይናል አዲስ የሆናችሁ ፕሊስ ስወዳችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ደግሞ የጽናት ድራማ እንደኔ ሱስ ሲሆነባችሁ ፕሊስ ስወዳችሁ ሁላችሁ በላይክ ጀምሮ ማለት ነው። በጣም ነው የተመቻኝ ድራማ። በጣም ይመቸኛል። በጣም ነው የምወደው ምክንያቱም ብዙ የምንማርበት ነገሮችም አሉ። እንዲሁም ደግሞ የሚያሳዝኑ ነገሮችም አሉ። እንዲሁም ደግሞ ጀስት ፈታ የሚያደርጉ ነገሮች አሉ ማለት ነው። ስለዚህ እናንተም ደግሞ እንደምትማሩበት ተስፋ አደርጋለሁ። ምን ተማራችሁበት እና አስተያየታችሁን በኮሜንት አስቀምጡ ማለት ነው። እና ውዶችዬ እላችኋለሁ ማለት ነው። እሱም ምንድን ነው ቪዲዮን ስንመለከተው ጽናት ራሷን ስታወድቃለች፣ ግሮቤል ደግሞ የሰው ያለ እያለ በጣም እየጨወ ይገኛል ማለት ነው። እሱም ምክንያት የሆነበት ምክንያት እነግራችኋለሁ ማለት ነው። እና ማነች ቤታ ማለት ነው። ቤታ በጣም ተናዳለች። እና ቤታ በጣም ስለተናደደች ነው ይሄን ድርጊት ያደረገችው። እሱ ምንድን ነው፣ አብረው ክችል ላይ እያሉ ሄዳ በቃ እናንተ ውጡ፣ እኔ ዛሬ ቁርስ እሰራለሁ ብላ ገባች ማለት ነው። ጽናትም የዋመነቻት ኪራን በጣም ደስ ብሎት እሺ ብሎ ሁለቱም ወጡ። ከወጡ በኋላ ምን ሰርታ ታብላቸው ብቻ አላቅም። ምግቡ ይጣፍጣል፣ ምግቡ ይጣፍጣል እያሉ ሳል ለመጨረሻ ላይ ሁሉም ሲበታተኑ ጽናት ኪራ ኪራ ኪራ እያለች ሆዷን እንደዝችው እንደያዘችው ወደቀች ማለት ነው። ነገር ግን ከዛ በፊት ምንድን ያለችው ቤቲ ብቻዋን ምግብ እየሰራች እያለ ኪራ የኔ ካልሆነ የማንም ሊሆን አይችልም፣ ኪራ የኔ ብቻ ነው፣ አንቺ ፍቅረኛይን እንደቀማሽ እኔ ደግሞ ልጅሽን እቀማለውን ያለችው። አቤት እንደ የቤቲ ተንኮል፣ እንደ የቤቲ ተንኮል ቀጥሏል ማለት ነው እና ኪራ እንደቀማሽኝ ሂራን እንደ ቀማሽኝ ፍቅረኛዬን እንደ ቀማሽኝ እኔ ደግሞ ልጅሽን እቀማሻለሁ ነው ያለችው። እና መጨረሻ ላይ የተፈጠረውን ነገር አይተናል። መጨረሻ ላይ የተፈጠረው ነገር አይተናል። እስቲ እናንተም አስቴታችሁን በኮሜንት አስቀምጡ። ይሄን ድርጊት ማን ሊያደርግ ይችላል ብላችሁ ታስባላችሁ? ኮሜንታችሁን በግልጽ አስቀምጡልኝ ማለት ነው። እኔ እንደማስበው ከሆነ ቤታናት ምግብ የሰራችው ቤታናት። ይሄ ነገርም በበስተ መጨረሻም እራሷን ስታ ሆዷን ይዛ በጣም ነው ያመማት። በነገራችን ላይ ለተወሰነ ደቂቃ ከቆመች በኋላ ከዛ በኋላ ራሷን ስታ ወደቀች ማለት ነው። ስትጨው ስትጨው የሚደርስላትም ሰው ጠፋ። ከዛም በኋላ ሮጦ ኪራ ነው መጨረሻ ላይ በስተመጨረሻ መጨረሻ የደረሰው ። እሱም የሰው ያለ እያለ እየጨወ ነበረ ማለት ነው። እና ከባድ ነው ያ፣ ምንድን ነው ፍቅረኛዬን ስለቀማች እኔ ደግሞ ልጇን እቀማለሁ ብላ ምግብ ያው ሰርታ ያበለቻቸው እሷ ናት፣ ቁርስ ማለት ነው። ማን ቤታ ቤታ። ሁሌ በጣም ተናዳለች። አንደኛ አንደኛ እሷ የተናደደችበት ምክንያት ኪራ አንቺ የኔ ልትሆኝ አትችም፣ ምክንያቱም አንቺ ታፈቅርኛለሽ፣ ነገር ግን እኔ አላፈቅርሽም። በቃ ያለውን ነገር በግልጽ በቃ እኔ በአንቺ በኩል ያለውን እኮ ጨርሻለሁ ሲላትም፣ እንደ በፊት እኮ ሶሲ ስላለች እኮ ነው። አንተ እኮ ስትናደድ የምታውራውን እኮ አታውቅም አለችው። አይ እኔ እኮ በግልጽ ከአንዴም ሁለቴም ነግሬሻለሁኝ ብሎ ሁሉንም ነገር ያለው ነገር ግልጽ ተናገራት ማለት ነው። እና በዛ የተነሳ በጣም ተናዳለች። እንደዛም ሆኖ ማለት ነው ኪራን ማጣት አትፈልግም። ያም ይም ሆነ በቃ ጽናትን ደግሞ አሁን አስወግዳ እሷ የኪራን የራሷ ብቻ ለማድረግ ነው ጥረቷ አሁን ላይ ቤቲ ማለት ነው። ነገር ግን በቀጣይ ክፍል ደግሞ በሰፊው ምን እንደሚፈጠር ምን እንደሚካሄድ አብረን የምናየው ይሆናል ማለት ነው። ፕሊስ ወዳችሁ ለዚህ ቻይናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ፕሊስ አበረታቱኝ ማለት ነው። እና የጽናት ድራማ እውነት ሱስ ሱስ ነው የሆነብኝ ማለት ነው። እንደኔ ሱስ ሲሆነባችሁ በላይክ ጀምሩ። ሲቀጥል ደግሞ ማለት ነው ምን ምን ተማራችሁበት ከጽናት ድራማ እሱንም አስቴታችሁን በኮሜንት ግለጹልኝ ማለት ነው። የቤታ ነገርስ እንዴት ነው? ቤታና ኪራስ ሄዶ ሄዶ ምን ሊፈጠር ይችላል? እኔ እንደሚመስለኝ ከሆነ ጽናት በጣም ኪራን ስለምትረዳው ስለምታስብለት፣ ኪራም ደግሞ በጣም ጽናትን ስለሚረዳት የውስጥ አስ- በቃ የሆነ እነሱ ኮከባቸው አንድ ነው ሲጀመር ማለት ነው ከዚህ በፊትም ከዚህ በፊትም እንደምናየው እንደምንመለከተው የነሱ አስተሳሰብ በጣም ለየት ያለ ነው፣ የሁለቱ አካሄድ ለየት ያለ ነው። በቃ ሲያወሩም ተረጋግተው ነው። የሆነ ነገርም ለኪራ ስትናገር የኪራን ችግር ምንም ነገር ስትረዳው እሱ ራሱ ይሄን ሁላ ነገር ለምንድነው የምታደርጊልኝ ይላት ነበረ። በቃ ደስ የሚለው ነገር ኮከባቸው አንድ ነው። በዛ ላይ ደግሞ በምክንያት ነው ያረገዘችው እኔ እንደሚመስለኝ ከሆነ በምክንያት ነው። በቃ ለምን አንድ ሊሆኑ ነው። ሄዱ ሄዱ የእነሱ ነገር አንድ መሆናቸው አይቀርም፣ እኔ እርግጠኛ ነኝ። እና እውነት በጣም ደስ ብሎኛል። ደስ ያለኝ ምክንያት እንዳልኳችሁ ኪራ በቃ ኔ ልጅ አባት ልሆን ነው ቤተሰቦችን ማስተዋወቅ አለብኝ። እሱንም ጽናት ለመውለድ ፈቃደኛ ከሆነችልኝ ነው እያለ ብቻውን ነው የሚያወራው። ግን ለእሷ ግልጽ አላረገላትም። ሄዶ ሄዶ አሁን ግልጽ መሆኑ አይቀርም። አሁን ላይ ቤታም ማውቃለች፣ ናሆሜም ሁሉም አውቀዋል። ሁሉም ነገር ግልጽ ሆኗል። ለእናት ለአባቶቼ እንደ መንገር አለብኝ ኪራ ብሏል። ኪራ በጣም ደስተኛ ነው አሁን ላይ ማለት ነው። በፊት መጀመሪያ ላይ ባያምንም ቢከራከርም ያው ሶሲ ትንሽ ስላስመሰለች እና ሶሲ ስላናደደችው በቃ እንደ ሶሲ ሆነው እንደ ሶሲ ትሆናለች በማለት ነው ኪራ ያን ያህል የጠረጠራት። ግን አሁን ላይ ናሆሜ ደግሞ ለጽናት ሲል በጣም ከሱ ጋር ሲጣላ ነበር ከአንዴም ሁለቴም። እንዴት እንደዚህ አይነት ድርጊት ታደርጋለ ልጄ ብለን የማትቀበል ከሆነ እኔ እንደ ልጅ አድርጌ አሳድጓለሁ እንጂ የሶስት ወር እና አላችኋለውኝ የሶስት ወር ከአስራ አምስት ቀንማ አታስወርደውም። እኔ እንደ አባቱኝ ያሳድገዋለሁ። ነገር ግን ልጄ ነው ብለክ የማታምን ከሆነ የኔና ያንተ ጓደኝነት እዚህ ጋር ያበቃል። አንተ በምትሰክርበት ሰዓት፣ በምትናደድበት ሰዓት ጽናት የንዴት ማብረጃ ናት እንዴ? ከአሁን በኋላ ልጄ ብለን ማትቀበል ከሆነ የኔና የአንተ ጓደኝነት እዚህ ያበቃል፣ ብሎ በጣም ዝቶ በጣም ተናደደ። ለጽናት በጣም ነው የሚጨነቅላት፣ ምክንያቱም እሷ መልካምና በጣም ጥሩ ስለሆነች። እንዲሁም በግልጽ ሁላችንም እናውቀዋለን ለኪራ ያላትን ቦታ ለኪራ ያላት ክብር ልዩ ነው፣ እውነት ለመናገር እና በጣም ነው የተናደደው ና ሆሜ ለጽናት አዝኖላት ማለት ነው። በጣም ተናደደ እና የማትቀበል ከሆነ ልጄ አይደለም የምትል ከሆነ የኔና የአንተ ጓደኝነት እዚህ ጋር ያበቃል ብሎ በጣም በቃ ከሱ ጋር ተጣልቶ ተነስቶ ሲሄድ ማለት ነው። ተከታዩ እንጂ አላት ጽናትን ጽናትን በጣም ተናደደች። ምክንያቱም ከአንዴም ሁለቴም ሶስቴም ያው ነግራዋለች፣ ነገር ግን ሊቀበል አልቻለም በሰዓቱ ማለት ነው። ያው እሱ ላይም ለመፍረድ አንችልም። ምክንያቱም ሶሲ እንዳየናት በጣም እያስመሰለች ጦርነት ስላስነሳች እንደ ሶሲ በቃ ትሆናለች ወይም እንደሷ ልሸውደኝ ነው በማለት ነው እና እሱ ላይም መፍረድ አንችልም። እና በዛ የተነሳ ነው በጣም በቃ ኪራም ፌንት የነቀለው ማለት ነው። ነገር ግን ሄዶ ሄዶ አንድ መሆናቸው አይቀርም እኔ በጣም ደስ ብሎኛል። ደግሞ ሌላው ይቅርና ሽንኩርት ምናምን ሲከትፋ አይችን የራሱ ከጽናት የበለጠ ነው ደስ ያለኝ ማለት ነው። እና ምን ትላላችሁ አስቴታችሁን በኮሜንት አስቀምጡ ማለት ነው። ኪራና ጽናት ሄዶ ሄዶ አንድ ነው የሚሆኑት እናንተስ ምን ትላላችሁ? ምክንያቱም እነሱ ሁለቱ ይግባባሉ፣ እርስ በራሳቸው ይረዳዳሉ፣ ጸባያቸውም ደግሞ ጥሩ ነው የሁለቱ ማለት ነው ምንም ያህል እንኳን ቢሰክር ምንም ያህል እንኳን ቢናደድ ጽናት ደግሞ ትዕግስተኛ ናት። እንዴት መያዝ እንዳለባት በደንብ አርጋ የምታውቅ ጀግና ሴት ናት ጽናት ማለት ነው። እና ያው አሁን ላይ እሷ እርጉዝ በመሆኗ ቢከፋትም ከምትሄድበት አላማ ወደ ኋላ ብትልም ያው የፈጣሪ ፍቃድ ነው፣ የፈጣሪ ፍቃድ ሆኖ ነው ይሄ ነገር የተፈጠረው። ምክንያቱም እሷ ራሱ ይሄዳለሁ በምትልበሳት እዚህ ሆነሽ እኮ መቀየር መለወጥ ትቼ ነበረ ኢላት ነበረ እርጉሳቶን በፊት ማለት ነው። አሁን ላይ አንድ የሚያደርጋቸው ነገር ተፈጥሯል። አንድ የሚያደርጋቸው ነገር ስለተፈጠረ በጣም ደስ ብሎኛል። ዞሮ ዞሮ ያው የሁለቱም ፍቅር ደግሞ እኩል ስለሆነ እርስ በራሳቸው ስለሚረዳዱ በጣም ነው ደስ የሚለው። በጣም ደስ ብሎኛል ዛሬ ላይ በጣም ባለፈው ጽናት ሲከፋት፣ እኔንም ከፍቶ ነበረ። ምክንያቱም ኪራ ጭራሽ አላቅም የማንንም ልጅ ነው እንዴ ያንተ ልጅ የምትኝ ብሎ በጣም ተናዶ ነበ። በዛን ሰዓት በጣም ከፍቷት ነበረ። እሷም ማለት ነው ከማንም ጋር ማውራትም በቃ መናገርም በጣም ደብሯት ነበረ፣ አዝና ነበረ። ግን በዚህኛው ክፍል ላይ ደግሞ በጣም ነው ደስ የሚለው። አሁን ላይ በቃ እያመነ ነው። ቀጣዩ በቀጣዩ ደግሞ ሙሉ በሙሉ እንደሚያምን ተስፋ እናደርጋለን። እና ውድ ቤተሰቦቼ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ስለምታበረታቱኝ። አሁንም ደግሞ እንድታበረታቱኝ ዘንድ ሁላችሁንም በአክብሮት ጠይቃችኋለሁ ማለት ነው። በያላችሁበት ስፍራ የእግዚአብሔር ሰላም ይብዛላችሁ። የጽናት ድራማ ሱስ የሆነባችሁ ፕሊስ አበረታቱኝ። በጣም ነው የምወዳችሁ። መልካም ቆይታ። ባይ